ቴዎፍሎስ ማን ነው? ቴዎፍሎስ በአዲስ ኪዳን ውስጥ በተለይም በሉቃስ ወንጌል እና በሐዋርያት ሥራ ውስጥ የተጠቀሰ ስም ነው። የሁለቱም መጽሐፍት ጸሐፊ ሉቃስ ለቴዎፍሎስ እጅግ ጥሩ በማለት ጠርቷቸዋል፣ ይህም ምናልባት ከፍተኛ ማኅበራዊ ወይም ፖለቲካዊ ቦታ እንደነበረው ይጠቁማል። ቴዎፍሎስ የሚለው ስም በግሪክ የእግዚአብሔር ወዳጅ ወይም እግዚአብሔርን የሚወድ ማለት ነው። አንዳንድ ሊቃውንት ቴዎፍሎስ እውነተኛ ሰው ነው ብለው ያምናሉ፣ ምናልባትም የሉቃስን ጽሑፍ የሚደግፍ የሮማዊ ባለሥልጣን ወይም ባለጸጋ ጠባቂ ነው። ሌሎች ደግሞ ቴዎፍሎስ ሁሉንም አማኞች ወይም እግዚአብሔርን ፈላጊዎች የሚወክል ምሳሌያዊ ስም ሊሆን ይችላል ብለው ያስባሉ። በዚህ እይታ፣ የሉቃስ መልእክት ኢየሱስን ለማወቅና የክርስትናን እምነት ለመረዳት ለሚፈልግ ለማንኛውም ሰው የታሰበ ነው። ቴዎፍሎስ አንድ ሰው ወይም ሰፊ ተመልካች ቢሆንም፣ የሉቃስ ዓላማ ግልጽ ነበር። ስለ ኢየሱስ ሕይወትና ስለ መጀመሪያዋ ቤተ የክርስቲያን ዝርዝር እና ስርዓት ያለው ዘገባ ማቅረብ። የቴዎፍሎስ መጠቀሱ ጥቅሶቹን በግልና በአክብሮት ለሞት ለሞት ማስተዋወቅ ይረዳል። በሉቃስ 1 ሶስት እና ሐዋ። ይህ የሚያሳየው ሉቃስ በግልጽ ለማስተማርና በማስረጃና በምስክርነት እምነትን ለመገንባት ፍላጎት እንደነበረው ነው። ሉቃስ ብዙ ጊዜ ታሪካዊ ማጣቀሻዎችን እና የአይን እማኞችን ዘገቦች ተዓማኒነት ለመስጠት ይጠቀም ነበር። ወንጌሉ ለዝርዝርነቱ፣ ርህራሄው እና ትኩረት በቸልታ በሚታለፉት ላይ ጎልቶ ይታያል። ቴዎፍሎስ ከፍተኛ ደረጃ ያለው ግለሰብም ይሁን አጠቃላይ ማዕረግ፣ በሉቃስና በሐዋርያት ሥራ መክፈቻ ላይ መገኘቱ የወንጌልን መልእክት ግልጽና እምነት የሚጣልበት የማድረግን አስፈላጊነት ያሳያል። የሉቃስ ጥንቃቄ የተሞላበት አካሄድ እምነት በመማርና በመረዳት ሊያድግ እንደሚችል አንባቢዎችን ያስታውሳል። ቴዎፍሎስ እውነትን የሚፈልግና በጥልቀት ለማጥናት ፈቃደኛ የሆነን ሰው ይወክላል። በዚህም ከእግዚአብሔር ጋር በእውቀትና በእምነት መሄድ ለሚፈልግ ሰው ሁሉ ምልክት ይሆናል።